በእገታ ወንጀል የተጠረጠሩ አራት ግለሰቦችን በቁጥጥር ስር መዋሉን የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ አስታወቀ። ከዚህ ቀደም በጸጥታ አካላት በተደረገ ክትትል በከተማዋ ሊፈጸሙ የታቀዱ ሰባት የእገታ ወንጀሎች ከመፈጸማቸው በፊት ማክሸፍ መቻሉንም መምሪያው ገልጸዋል። ቃል ኪዳና ላይ በጎንደር ከተማ አስተዳደር የእገታ ወንጀልን ለመከላከል በተሰራ የክትትልና የቁጥጥር ስራ ውጤት እየተመዘገበ መሆኑን የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አቶ አለልኝ ዓለም ገልጸዋል። በእገታ ወንጀል የሚሳተፉ ግለሰቦች ከማህበረሰቡ ጋር ተመሳስለው የሚኖሩ መሆናቸውን የገለጹት ኃላፊው በጸጥታ አካላት በተደረገ ክትትል በእገታ ወንጀል የተጠረጠሩ አራት ግለሰቦችን በቁጥጥር ስር መዋሉን አስታውቀዋል። ዛሬ እንግዲህ አንድ ቀንደኛ አጋች ተይዟል። እሱም አብሮ ከሶስት ግብረአበሮቹ ጋር ነው የተያዘው። ከሳምንት በፊት አራዳ ላይ ጸጥታ መዋቅሩ ደፈጣ በነበረበት ወቅት ሁለት አጋቾች የጸጥታ መዋቅሩ ያለበትን ቁመና እንዴት እንደሆነ ለማየት ሲሉ ሁለት አጋቾች ተያዙ። መረጃ ሰጪዎች እነሱን በቁጥጥር ስር ካዋልነው በኋላ አሁንም ቢሆን የማፈላለግ ስራችንና የክትትል ስራችንን አልተው ነው ማለት ነው። ቀን ነው ክንዱ የሚባለው ቀንደኛ አጋጅ ከሶስት ግብረ አበሮቹ ጋር ለመረጃ የሚሰጡት ለመረጃ ክንፍ የሚሆኑት ጋር አብረን በቁጥጥር ስር አውለናል ማለት ነው። በእገታ ወንጀል ተጠርጥረው በህግ ቁጥጥር ስር ከዋሉ ተጠርጣሪዎች መካከል የሆነው ቀናው ክንዴ ከዚህ ቀደም በሶስት የእገታ ወንጀሎች መሳተፉን እየገለጸ ሲሆን፣ ሌላኛው ተጠርጣሪ አለማስማረ ደግሞ በእገታ ወንጀል ከተሳተፉ ግለሰቦች ጋር መተባበሩን ተናግሯል። ሶስት ሰው አግተው ነው ይህን የገፋፉን እኛ ቤት ነው የነበር ነው ይመጣሉ። ማታ ማታ ይመጡና ቤቱን ይቆፈቁፉታል። እና መሳሪያ መሳሪያውን ታመጣለህ ወይም መንገድ መርተህ ታሳዩናል ይሉናል። ከዛም በኋላ በቃ መሳሪያ ምንም ተምትሉ በቃ ችግር የለም ብለን ያስገድሩን ገብተን ይሄን ስህተት መንገድ እየመራን ሳየናቸው፣ ከዛም በኋላም እነዚህ ልጆች አሳሳ ያሉት ልጆች ተያዙ፣ በህግ ጥጥሩ በህግ ቁጥጥር ስር ዋሉ። ከዛም በኋላ እኛም ወደዚህ ወንጀል ስወጣ ጧት ታስኩኝ። ለሪት መጥተው ክፈት ክፈት አለ ማነ ነብይ ምርኒ ሞንግ ደግሞ ምንድን ምንድን መጣ ብዬ ከፈትኩኝ

ሰምቻለሁ እንጂ እንዲ ሲል ግን አየሞቲ ተሰምቶኛል። ወይኒ አለምሻ ባለፉት ዘጠኝ ወራት ሰባት አጋቾችን ለህግ ማቅረብ መቻሉን የገለጹት ኃላፊው ከዚህ ቀደም የጸጥታ አካላት ባደረጉት ክትትል ሰባት የእገታ ወንጀሎችን ማስቀረት ሲቻል ሶስት የታገቱ ህጻናትን ያለምንም ክፍያ ወደ ወላጆቻቸው መመለስ መቻሉን አስታውቀዋል። እንግዲህ ባለፈው ዘጠኝ ወራት በተሰሩ ስራዎች ለህግ የቀረቡ ወደ ሰባት የሚሆኑ አጋቾች ቀርበዋል። ሶስት ያህሉን ተቀጥቶ ወደ ማረሚያ ቤት ላይ አሉ። ሌሎች ደግሞ በፍርድ ሂደት ነው ያሉት ማለት ነው። በጸጥታ ኃይሉ እንግዲህ የቀሩ የከሸፈ የሚለው ወደ ሰባት የእገታ እገታዎች ከሽፈዋል። ከመርማሪ ጋር የተለያየ ቡድን አለ፣ ከተማ ላይ የተቋቋመ ተቋቋመ፣ በጸጥታው ስራ የሚያግዝ እነሱን አማካይነት በመጠቀም ሰፊ ስራ ሰርቶ ሶስት ህጻናቶች እንኳን ወደ ወላጆቻቸው እንዲመለሱ ያለምንም ገንዘብ ክፍያ እንዲመለሱ ተደርጓል ማለት ነው። መምሪያው የእገታ ወንጀልን ለመከላከል የሚሰራውን ስራ አጠናክሮ እንደሚቀጥል የተመላከተ ሲሆን ማህበረሰቡም የቀደመ ወንጀልን የመከላከል ተግባሩን በማስቀጠል እገታን በመቃወም እና አካባቢውን በንቃት በመቃኘት የጸጥታ ስራውን ሊያግዝ ይገባል ተብሏል።